ጥንታዊና እና ታሪካዊ ገዳም የመፍረስ አደጋ ተደቅኖበታል ተባለ። ገዳሙ ፊንዝራራ ተክለ ሃይማኖት ይሰኛል። በአፄ ይስሐቅ ዘመነ መንግስት የተተከለ ጥንታዊ ገዳም ነው። የሚገኘው በአማራ ክልል ሰሜን ጎንደር ዞን በየዳ ወረዳ ውስጥ ነው። አካባቢው በወሬ ታማኞች ዘንድ የሚታወቅ ከፍተኛ ቦታ ነው። በ1414 ዓ.ም የቤተ እስራኤላውያን መሪ የነበረውን ጌዲዮን በጦርነት ያሸነፉት አፄ ይስሐቅ በወቅቱ በአካባቢው አራት አድባራትን አስደብረዋል። አሾረና ኪዳነ ምሕረት፣ በየዳ ኢየሱስ፣ ዋቲ ሚካኤልና ፊንዘራራ ተክለ ሃይማኖት ይሰኛሉ። እነዚህ አራቱ ገዳማት በወረዳው ከ600 ዓመታት በላይ እድሜ ያስቆጠሩ ታሪካዊ ናቸው። ነገር ግን እርጅና ታሪካቸውን ሊያጠፋ እየታገላቸው ይገኛል። የፊንዘራራ ተክለ ሃይማኖት የኢቴጌ ጣይቱ፣ አጤ ምኒልክ፣ ራስ ጉግሳዎሌ የደጃች ቤ አሻራዎች የሚገኙባቸው ንዋየ ቅድሳት የያዘ እምቅ የቱሪዝም መዳረሻ ነው። ከትልቅ የጥድ ዛፍ ላይ የተሰቀለውና እና ከዋግ እስከ ጃናሙራ የሚሰማው ግዙፉ ደወል በእቴጌ ጣይቱ የተበረከተ ነው። የብርና የወርቅ ከበሮዎችን ጨምሮ በርካታ ታሪካዊ ቅርሶች እንዳሉትም መረጃዎች ያመለክታሉ። ከጎንደሩ ደብረ ብርሃን ሥላሴ ጋር በቅርጽ የሚመሳሰለው ሕንፃ ቤተ ክርስቲያኑ በመጠኑ ግን ከፍ ያለ ነው። ከድንጋይ ከእንጨት ከጭቃ እና ከቆርበት የተሰራው ሕንፃ ቤተ ክርስቲያኑ በኖህ መርከብ አምሳል የተገነባ ነው ይባላል። በምዕራብ በኩል ከሚገኘው አምደ ወርቅ እስከ ምስራቁ በር ማለትም እስከ ካህናቱ መግቢያ ድረስ ያለው አራት ማዕዘን እንጨት አንድ ወጥ ነው። በአፈ ታሪክ እንደሚነገረው ይህንን ግዙፍ የጽድ ወራጅ እንጨት ከሩቅ በረሃ ተሸክመው ሲያመጡ በርካታ ሰዎች ሕይወታቸው አልፏል። አንዳንድ መረጃዎች የሟቾቹን ቁጥር እስከ 60 ያደርሱታል። የግድግዳ ላይ ስዕሎቹ እጅግ የተለዩ ናቸው። በማንና በምን ቀለም እንደተሳሉ ግልጽ መረጃ አላገኘንም። እንዲያውም ከግድግዳ ስዕሎቹ መካከል መቅደስ ላይ ያለ ያልተጠናቀቀ ንድፍ ስዕል ይገኛል። ሰዓሊው በምን ምክንያት ነድፎ እንደተወውም መረጃ የለም። እንደ ተራ ግምት ሰዓሊው ድንገት ሞቶ ሊሆን ይችላል ማለት ይቻል ይሆናል። ሰዓሊው ቢሞትስ ረዳቱ ወይም ሌላ ሰዓሊ ለምን አላጠናቀቀውም ማለትም ይቻላል። ሰዓሊው ለቀጣዩ ትውልድ የቤት ስራ ለመስጠት ጀምሮ ትቶስ ቢሆን ብቻ ስዕሉ አልተጠናቀቀም። ዛሬም የሚያጠናቅቀው ይጠብቃል። አሁን ላይ ግን ያልተጠናቀቀው ስዕልም የተጠናቀቀው ስዕልም አደጋ ላይ ናቸው። አጠቃላይ ህንፃ ቤተክርስቲያኑ በእርጅና ምክንያት ሊፈራርስ ተቃርቧልና። የቤተ ክርስቲያኑ የሳር ክዳን ጣሪያ ውሃ እያፈሰሰ ግድግዳውንና ቋሚዎቹን ክፉኛ ጎድቷቸዋል። በዝናብና ፀሐይ መፈራረቅ ምክንያት የግድግዳው አያያዝ ጭቃ ወደ አፈርነት እየተቀየረ ነው። ያለፈው ትውልድ ቀደምቶቹ በሰሩት ገዳም አምልኮውን ሲፈጽም፣ በፈዋሽ ጸበሉ የስጋም የነፍስም ድህነት ሲያገኝ ይኖረዋል። ለህንፃ ቤተ ክርስቲያኑ ግን አስፈላጊውን እድሳት አላደረገም። የአሁኑን ምዕመን ሃይማኖታዊ አገልግሎት እያገኘበት ከስጋዊ ህመሙ እየተፈወሰበት ለነፍሱም ጽድቅን እያገኘበት ነው። ለህንፃ ቤተ ክርስቲያኑ ቀጣይነት ግን እየሰራ አይደለም። በእርግጥ ገዳሙ ያለበት አካባቢ ከእጅ ወደ አፍ ኑሮ ያለው ማህበረሰብ ነው የሚኖርበት። ለዕለት ጉርስ እንኳን እርዳታ የሚጠብቀው ብዙ ነው። የገዳሙ እድሳትና ጥገና ደግሞ በሚሊዮን የሚቆጠሩ ብሮች ይጠይቃል። በእርግጥ የፊንዝራራ ተክለ ሃይማኖትን ለማደስ የሚጠየቀው ገንዘብ በትልልቅ ከተሞች ላሉ ገዳማት የአንድ ዓመት ገቢያቸው ሊሆን ይችላል። ለዚያ አካባቢ ግን የአንድ ክፍለ ዘመን ጥረት የሚጠይቅ ትልቅ ሀብት ነው። በመሆኑም በተለያዩ አካባቢዎች ያላቸው ምዕመናን፣ ታዋቂ ሰዎች እና ገዳማት ለዚህ ጥንታዊ ገዳም ትደርሱለት ዘንድ ታሪካዊ ጥሪ ቀርቦላቸዋል። ገዳሙ በፈዋሽ ጸበሉና በታሪካዊ ቅርሶቹ ብቻም አይደለም የሚታወቀው። የበቁና ለሀገር የሚጸልዩ አባቶችን ጭምር ያወጣ። የሊቃውንትም መፍለቂያ ነው። አባ አገሌ ከዚህ ያወጡ እንዳንል የዘመኑ አውድ አይፈቅድም እንጂ ከሦስት ያላነሱ ሊቀ ጳጳሳት ከግብረ ዲቁና እስከ ቅኔ የተማሩበት ጥንታዊ ዩኒቨርሲቲም ነው። የፊንዝራራ ተክለ ሃይማኖት ገዳም በአካባቢው ካሉ የቱሪዝም ሀብቶች መካከል ግንባር ቀደሙ ነው። ነገር ግን ያሉትን ቅርሶች በማስጎብኘት ራሱን በገቢ እንዳይደጉም የተደራጀ ዘመናዊ ሙዚየም የለውም። በዚህ ምክንያት ሀብቱን ወደ ገቢነት መቀየር አልቻለም። ስለሆነም ይህ ታሪካዊ ጥንታዊ ገዳም በእርጅና ምክንያት እንዳይፈራረስና እንዳይጠፋ የሁሉንም ኢትዮጵያውያን ድጋፍ እየጠበቀ ነው። ምንም እንኳ ቤተ ክርስቲያኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ማምለኪያ ቢሆንም ቅርስነቱ ለሁሉም ኢትዮጵያውያን ነው። ጥንታዊውን የፍንዝራራ ተክለ ሃይማኖት ገዳም ለመታደግ ማንኛውም ኢትዮጵያዊ የበረከቱ ተካፋይ እንዲሆን ጥሪ ቀርቧል። ለአማራ ክልል ባህልና ቱሪዝም ቢሮ የድጋፍ ጥያቄ መቅረቡም ተሰምቷል። ምላሹን ግን አላወቅንም። ገዳሙ አስቸኳይ ጥገና ካልተደረገለት ምናልባትም በዚህ ክረምት የመፍረስ አደጋ እንዳያጋጥመው አስተዳዳሪው ቄስ አስራትማኝ ለወረዳዊ ለወረዳው የመንግስት ኮሚኒኬሽን ገልጸዋል።